የህዝብ እንደራሴዎች ምክር ቤት አባሉ ደሳለኝ ጫኔ ማክሰኞ እለት በፓርላማ ለጠቅላይ ሚኒስትሩ ያቀረቧቸውን ጥያቄዎች ተከትሎ የብልጽግና ሚዲያ ሰራዊትና ወዶ ገብ መሸጡ ሲሉ የጠሯቸው ተቃዋሚዎች አቅርበውብኛል ላሉት ክስ ሰፊ ምላሽ ሰጥተዋል። እኛም በስፋት እንቃኘዋለን። በኢትዮጵያ በተለያዩ አካባቢዎች በሰው ሰራሽና ተፈጥሯዊ ምክንያቶች የተነሳ የሀገር ውስጥ ተፈናቃዮች በሚሊዮን የሚቆጠር መሆኑን መንግስታዊ መረጃዎች ያመለክታሉ። ከነዚህ ውስጥም የአማራ ክልል አንደኛው ነው። በተለያዩ ከተማዎች የሚገኙ ተፈና ጥያቄዎችን አነጋግረናቸዋል። እነዚህን ጉዳዮች ዘርዘር አድርገን እንመለከታቸዋለን። አብረን እንቆይ። በቅድሚያ ለአዲስ ማለዳ ቅሬታቸውን ያሰሙት በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከሚገኙት ሶስት መጠለያ ጣቢያዎች መካከል ቻይናና ወይንሸት እንዲሁም በሰሜን ጎንደር ዳባት የሚገኙ ተፈናቃዮች ናቸው። ለደህንነታችን ሲባል ስማችን አይገለጽ ያሉት በደብረ ብርሃን ከሚገኙ የተፈናቃዮች መጠለያ ጣቢያዎች አንዱ በሆነው ቻይና ካምፕ እንደሚገኙ የገለጹት ተፈናቃይ እንደተናገሩት እርሳቸው በሚገኙበት ካምፕ ብቻ ከ11 ሺህ በላይ ተፈናቃዮች እንደሚገኙ ገልጸዋል። ከቀደመ ቀያቸው ተፈናቅለው መጠለያ ጣቢያ ውስጥ ከገቡም አምስት ዓመታት እንዳስቆጠሩ ተናግረዋል። ከዚህ ቀደምም ድጋፍ የሚያደርጉላቸው መንግስት ያልሆኑ አካላት፣ ግብረ ሰናይ ድርጅቶችና ባለ ሀብቶች ነበሩ ያሉት አስተያየት ሰጪውም የጊዜው መርዘም ተከትሎ ለጋሾች መሰልቸታቸውን ተናግረዋል። አሁን ላይ ምንም አይነት የምግብ እርዳታ የለም ያሉት ተፈናቃዩ ከአምስት ዓመታት በፊት የተሰሩት መጠለያ ጣቢያዎችም በጊዜ ሂደት ከአገልግሎት ውጪ ለመሆን እንደተቃረቡ አስረድተዋል። አሁንም የተደረገ ድጋፍም ሆነ የተደረገልን የሸራ ለውጥም ወይም የመጠለያ ለውጥም የለም። በአንድ ጊዜ መንግስት የሚያመጣው በቆሎ ነው በሶስት ወር አንድ ጊዜ ይመጣል። ያ በቆሎም ደግሞ በነፍሶ ከፍ ያው በአንድ ሰው አስራ አምስት ኪሎ ግራም ነው ያገኛል የሚባለው። ግን የሚመጣው በቆሎ እውነት ለመናገር ለምግብነት የሚውል አይደለም። መጠለያ ችግር አለ። ብዙ የቤት ቁሳቁስ የሚባል ነገር የመጣን ጊዜ ትንሽ ድጋፎች ስለነበሩ የተሰጠን ልብስ እና የተሰጠን ብረዲስት ምናምን ነገር ነው እስካሁን ድረስ እየተገለገልንበት ያለ ነው ማለት ነው። የአልባሳት ችግር አለ። አገሩ ብርድ ነው። በጣም ብርድ፣ በጣም አዛውንቶች፣ ሴቶችና ህጻናት በጣም በአስቸጋሪ ሁኔታ ላይ እያሉ በተደጋጋሚ ጉዳይን ከማሳወቃችን የተነሳ መሰላቸት ላይ እንገኛለን። ምንም እንኳን የነቀዘና ለምግብነት ለመዋል የሚከብድ ቢሆንም መንግስት ከዚህ ቀደም 15 ኪሎ ግራም በቆሎ ይሰጣቸው እንደነበር አስታውሰዋል። ይሁንና ከባለፈው ነሐሴ ወር ጀምሮ እርዳታው መቋረጡን ገልጸዋል። ጉልበት ያለው ያው እዚህ አንዳንድ ስራዎች ይሰራል፣ የቀን ስራ ይሰራል። ያው ትንሽ ሰው ያለበት ሁኔታ እውነት በጣም አስቸጋሪ ሁኔታ ላይ ነው ያለው የተፈናቂዎቹን ሀሳብ የሚጋራው የተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ኦቻ በክልሉ ያሉት ተፈናቂዎች ከፍተኛ የምግብ፣ የመጠለያ፣ የውሃና የንጽህና መጠበቂያዎች እጥረት እንደገጠማቸው ገልጾ እንደነበር አይዘነጋም። በዚሁ ደብረ ብርሃን ከተማ ወይን እሸት እየተባለ የሚጠራው ሌላኛ የመጠለያ ካምፕ ውስጥ የሚገኙ ተፈናቃዮችም በተመሳሳይ ከፍተኛ ችግር ውስጥ ነን ሲሉ ይናገራሉ። በመጠለያ ጣቢያ ውስጥ ከ8 ሺህ በላይ ተፈናቃዮች መኖራቸውንና እንደ ቻይና ካምፕ ሁሉ ከዚህ በፊት ይደረግላቸው የነበረው የተበላሸ በቆሎም ጭምር ከቀረ በላቸው ከሁለት ወር በላይ ማስቆጠሩን ተናግረዋል። ካምፑ ከዚህ በላይ ቁጥር ያላቸውን ተፈናቃዮች ይዞ እንደነበር የሚናገሩት ተፈናቃዩም አሁን ላይ በክልል ወዳለው ባቄሎ ወደሰኞ ሶስተኛ የመጠለያ ጣቢያ መወሰዳቸውንም አመልክተዋል። ከዚህ ተነስተው ግማሾች ወደ ባቄሎ የሄዱበት ነው። አሁን ከዛ ውስጥ ከሶስት ዓመት ከፈጅት ውስጥ አንዱ ነ ካምፑ ራሱ አምስተኛ ዓመቱ ነው። በአካባቢው ያለውን የሰላም ሁኔታ አስመልክቶ ከአዲስ ማለዳ ለተነሳላቸው ጥያቄ ሐሳብ የሰጡት አስቴ ሰጪዎቹም የተመለከቱት ችግር አለመኖሩን ተናግረው እርዳታ ሲጠይቁ ግን ድጋፍ ለማድረግ ያለው የጸጥታ ችግር አመቻ አይደለም የሚል ምክንያት እንደሚቀርብላቸው ገልጸዋል። የጤና ሁኔታን በተመለከተ ድጋፍ የሚያደርጉ መንግስት ያልሆኑ ለጋሽ ድርጅቶች መኖራቸውን በማንሳት ሕክምና ለሚሹ ህጻናትና እናቶች የተለያዩ ድጋፎችን እያደረጉ እንደሚገኙ ገልጸዋል። አዎ በህክምና ዙሪያ ጎል የሚባል በጣም ትልቅ ድጋፍ እያደረገልን ያለ ድርጅት አለ። በቃ ለህጻናትም የተለያዩ የምንድን ነው በምግብ ልኬታ በመዋቅ ልኬታ የሚሰጡ ምግቦችን እያቀረበ ትንሽ በቃ እንደው ግቢውም የተፈናቃዩም ነፍስ እንዲዘራበት የሚያደርግ ድርጅት እሱና እንዲኳም የሚባል ደግሞ አለ። እነዚህ ሁለት ናቸው። ያው ዩኒሴፍም አለ። በመሰረቱ ድርጅቶቹ በፊቱ ልክ አይደለም። በፊት የነበሩት ደግሞ ያው እንዲወጡ ተደርጎ ተፈናቃዮቹ እንደገለጹት ወደ መጠለያው ከመግባታቸው በፊት በኦሮሚያ ክልል አራቱም የወለጋ ዞኖች ውስጥ ይኖሩ እንደነበርና በአካባቢዎቹ በተፈጠረው የሰላምና ጸጥታ ችግር ተፈናቅለው መምጣታቸውን አስታውሰዋል። በተመሳሳይ በክልሉ ሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃይ አስተያየት ሰጪም በትግራይ ይመሩት ከነበረው ኑሯቸው ተፈናቅለው ወደ አካባቢው መሄዳቸውን በመግለጽ በዛም ልክ እንደ ደብረ ብርሃን ሁሉ በርካታ ችግሮች እየገጠማቸው መሆኑን በመጥቀስ እርሳቸው ወደ ካምፕ ከገቡበት ከባለፈው ሶስት ዓመታት ወዲህ ደርሰዋል ያሏቸውን ችግሮች ላዲ ፖሊስ ማለዳ በዝርዝር ነግረዋታል። እሺ ስሜን ጎንደር ነና ዳባት ወረዳ ስሜን ጎንደር ነና በተለያዩ ቦታ በትግራይ በዛ ተፈናቅለን የመጣለና ዳባት አይዲፒ ካምፕን ያለነ ሽመላ ኮ መጠለያ ካምፕ ላይ እኛም ያለንበትም ከሞቱት በላይ ካሉት በታሽ ነው ያለነ። እዛ ብዙ ነገር አይተመጠንም መጠለያ ካምፕ ነው የምንገኘው። እርግጥ አሁን ሴት የሚሉት ድርጅትን ይዞና ያለ ሌላ ድርጅት ምንም ነገር የለንም። አሜሪካ ተራድኦ ድርጅት የህዝብና መንግስት ነው የሚረዳነ፣ የሚሰጠነ እሱም በቆሎ ነው። በቆሎ ደረቅ በቆሎ ነው የምንሰጠው። መንግስት የሰጠን በቆሎ በወፍጮ እንኳን አይፈጭልንም የሚሉት ተፈናቃዩ፣ አልፎ አልፎም ቢሆን የውጭ ተራድኦ ድርጅቶች ብቻ ድጋፍ እያደረጉላቸው እንደሚገኝ ጠቅሰዋል። ስንት ነገር የለመድን ቤት ንብረት የነበረን ሰዎችም አሁንም ቢሆን ካምፕ ውስጥ እርዳታ ሳይሆን የምንቋቋምበትን ሁኔታ ነው መንግስት እንዲያመቻችል የምንፈለገው ሲሉ ጥሪ አስተላልፈዋል። እሺ ስሜን ጎንደር ነና ዳባት ወረዳ ስሜን ጎንደር ነን እና በተለያዩ ቦታ በትግራይ በዛ ተፈናቅለን የመጣን እና ዳባት ሳይል ድ ቲ ካምፕን ያለነ ሽመላ እኮ መጠለያ ካምፕ ላይ እኛም ያለንበትም ከሞቱት በላይ ካሉት በታች ነው ያለነ። እዛ ብዙ ነገር አይተመጠንም መጠለያ ካምፕ ነው የምንገኘው። እርግጥ አሁን ሴት የሚሉት ድርጅትን ይዞና ያለ ሌላ ድርጅት ምንም ነገር የለንም። አሜሪካ ተራድኦ ድርጅት የህዝብና መንግስት ነው የሚረዳንና የሚሰጠንና እሱም በቆሎ ነው፣ በቆሎ ደረቅ በቆሎ ነው የምንሰጠው የአማራ ክልል አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊን በስልክ ምላሻቸው ለማካተት የተደረገው ተደጋጋሚ ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የገዢው ብልጽግና ፓርቲ ምክትል ፕሬዝደንትና ዋና ጸሐፊ አደም ፋራ መንግስታቸው ሰርቶታል ባሉት የግንዛቤ ስራ በተለያዩ ድጋፍ ማዕቀፍ ታቅፈው ሲረዱ የነበሩ ዜጎች ራሳችንን እንችላለን፣ የራሳችን ገቢ እንፈጥራለን ማለታቸውን ተከትለው በርካታ ዜጎች ከተረጅነት መውጣታቸውን እና በዚህም የተረጂዎች ብዛት በ2013 የዕለት ደራሽ ምግብ ፈላጊዎች በምግብ መልክ የሚቀርብ ያላቸውም 27 ሚሊዮን እንደነበሩ አስታውሰው በአሁኑ ወቅት ወደ 3 ሚሊዮን ገደማ መድረሱን አስታውቀዋል። ወደ ሌላኛው ጉዳይ የተሻገርን በ2013 በተካሄደው ስድስተኛው ዙር ምርጫ የአማራ ብሔራዊ ንቅናቄ አብንን በመወከል ፓርላማ የተቀላቀሉት ደሳለኝ ጫኔ ከትናንት በስቲያ ለጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን ጥያቄዎች ተከትሎ እርሳቸው የገዢ ፓርቲ የማህበራዊ ሚዲያ ሰራዊትና ወዶ ገብ መሸጦ ተቃዋሚዎች አቅርበውብኛል ላሏቸው ሶስት ክሶች ምላሽ ያሉትን ጽሑፍ በይፋዊ የፌስቡክ ገጻቸው አስፍረዋል። የፓርላማ አባሉም በቀዳሚነት ቀርቦብኛል ያሉት ክስ የአስመራ መንግስት ወኪል አገልጋይና ባንዳነህ በሚል ለተፈረጁበት ሲሆን ክሱንም መሰረተ ቢስ ተራስን ማጥፋት ነው ሲሉ ውድቅ በማድረግ ወደ ማብራሪያቸው ይሻገራሉ። ለማብራሪያቸውም የተጠቀሙት የቤተሰቦቻቸውን ታሪክ ነው። ደሳለኝ ቃል በቃል እንዲህ ይላሉ። በዘውዳዊ ስርዓቱ አባቴ ወታደር ጫኔ ዳኘው፣ በወታደራዊ ደርግ ዘመን የሀረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን ወንድሜ መቶ አለቃ አያሌው ጫኔ፣ እንዲሁም ሌላ ወንድሜ ተስፋ ሚካኤል ጫኔ በኢህአዴግ ዘመን የሁርሶ ወታደራዊ ትምህርት ቤት አሰልጣኝ፣ ሶስቱም ኢትዮጵያን በከፍተኛ ጀግንነትና ብቃት ያገ ገለገሉ ወታደሮች ናቸው በማለት ወደ ቅድመ አያታቸው ታሪክ ያልፋሉ። ቅድመ አያቶቼም በሁለቱም በኩል እነ ቀኝ አዝማች ደስታ ብሩና ብላታ ጥሩነህ ኪዳኑ እንደ አብዛኛው የጎጃም አማራ ገበሬ አርበኞችም ነበሩ። ቤተሰቤ ለሀገር ሉዓላዊነትና አንድነት በደም ዋጋ የከፈለ ነው። ባንዳነት ከኔም ሆነ ከቤተሰቤ ታሪክና እሴት ጋር ባዳ ነው። ስለዚህ ባንዳ ያላችሁኝ ተቺዎቼ ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ። ከእኛ ቤት ባንዳ የለም ነው መልሴ ሲሉ አትተዋል። ለጠቅላይ ሚኒስትሩ ያቀረብኩት ጥያቄ ዓላማው አጣዳፊ የውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳን በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው። ስለዚህም የአገሪቱ የፖለቲካ ጉልበት በመጀመሪያ የውስጥ ሰላም ግንባታ ላይ እንዲውል አሳስብ ያለው ከዚህ ባሻገር ግን ኑሮን ለማሸነፍ የትምህርት ዝግጅትና የስራ ልምድ አለኝ በማለት የመጀመሪያውን ክስ ተቃው ተቃውሟል። የፓርላማ አባሉ ደሳለኝ ጫኔ በሁለተኛነት ቀርቦብኛል ያሉት ክስ የኢትዮጵያ ባህርበር ማግኘቷን ትቃወማለህ የሚለውን ነው። በፓርላማው ንግግሬ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውንም አይነት ዲፕሎማሲያዊ ጥረት የምቀበለውን ብዬ በግልጽ አመላክቻለው ያሉት የምክር ቤት አባሉ የባህርበር ማግኘት ብሔራዊ ጥቅም መሆኑን እንኳን እኔ ስምንተኛ ክፍልን ያጠናቀቀ የአንድ መስሪያ ቤት ፖስተኛ እንኳን ይገነዘበዋል ሲሉ ወደ መከራከሪያቸው ይገባሉ። ተቃውሞ ያለው የባህር በርን በተመለከተ በጉዳዩ አያያዝ ዘዴ ላይ ነው። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ። የኔ አቋም የባህር በር ጥያቄው በሰላማዊ በህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው። ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ መግባት በዚህ ጉዳይ ላይ ዜጎች ደምና ህይወት መክፈል የለባትም ነው። ጦርነቱን የሚጋብዝ አካሄድ መቃወም የሀገር ፍቅር እንጂ ባንዳነት አይደለም በማለት ለቀረበባቸው ክስ ምላሽ ያሉትን ሰጥተዋል። በሶስተኛነት ቀርበዋል ያሉትን ክስ በተመለከተ የሰጡት ምላሽ ደግሞ ሁልጊዜም ትችት ብቻ እንጂ አማራጭ ሀሳብ የለም የሚል መሆኑን ገልጿል። በእንዲህ አይነት መልኩ የሚተቿቸውን ሰዎች አብዛኛውን ጊዜ የፖለቲካ ሀሁ ከማይረዱ የገዢው ፓርቲ ካሪዎች ናቸው በማለት በይነዋቸዋል። አንድ ተቃዋሚ ፓርቲ የህዝብን ችግሮችና ሮሮዎች እንዲሁም የመንግስትን ክፍተት ማሳየት ዋናው ሥራው ቢሆንም በጥያቄዎቼና በንግግሬ ግን ከመተቸት ያለፈ ግልጽ አማራጭ የፖሊሲ አቅጣጫዎችን አቅርቢያለሁ ሲሉ ራሳቸውን የተከላከሉት እንደ ራሴው ለዚህም ሦስት ነጥቦችን ዘርዝረዋል። ቀዳሚው የጸጥታ ጉዳይን የተመለከተው ሲሆን ለአማራና ኦሮሚያ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ እንዲፈለግ ጠይቅ ያለው ከትግራይ ኃይሎች ከፋኖና፣ ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበትን ሁኔታ በአርቆ አስተዋይነት በድርድር እንዲፈታ ግልጽ ጥሪ አቅርቢያሉ ያሉ ይላሉ። ነጥባቸው ደግሞ የኢኮኖሚ ጉዳይን የተመለከተው አማራጭ ነው። የኑሮ ድነትን ለመቆጣጠር መንግስት አዲስና አስቸኳይ እቅድ እንዲያቀርብ እንዲሁም ወሳኝ ማህበራዊ ወጪዎችን ሳይቀንስ የውጭ ዕዳውን ለመክፈል ሚዛናዊ የፊስካል ፖሊሲ እንዲከተል ግፊት አድርግ ያለው ይሉና ወደ ሶስተኛው ነጥብ ያመራሉ። የውጭ ግንኙነት ጉዳይን የተመለከተው አማራጭ የመንግስት ከፍተኛ የፖለቲካ አቅም የውስጥ ፖለቲካ ግጭቶችን ለመፍታትና ከዜጎች ጋር ዘላቂ ሰላም ለመፍጠር እንዲውል በግልጽ ጠቁም ያለው የኢህአዴግ የውጭ ፖሊሲ ጠንካራ ጎን የነበረው መርሆ የውስጥ ሰላም የውጭ ስኬት መሰረት

እኔም የምገዛው የውጭ ጉዳይ ፖሊሲ መርህ ነው ብለዋል። አክለውም በገዢው ፓርቲ ላይ በማንኛውም ጊዜ የማቀርበው ትችቴ ለሀገርና ለህዝብ ጥቅም ቆሜ የምጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም። የገዢው ፓርቲ ኃላፊነት የፖለቲካ ትችትን በአላዋቂዎች የብሔራዊ ክደት ክስ ለማኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት ነው። የእኔ የፖለቲካ ስራ ትኩረት ደግሞ በተረዳሁት ልክ የህዝቤን ህሊናና የኢትዮጵያን ዘላቂ ጥቅም ማስከበር ነው ሲሉም ጽሑፋቸውን ቋጭተዋል። እኛም ለዛሬ ያሰናዳነውን ጥንቅር በዚሁ ቋጨን። ጤና ይስጠለን